ያድናል የለውጥ መንገድ ትንሽ ስለ ለውጥ ጥቂት ደቂቃ እግዚአብሔርን ቃል አገለግላችሁና ሰዓት የለኝም። አምስት ነጥቦችን አስተምሬ በጣም ብዙ ሰው መለወጥ ይፈልጋል። የተለወጠ ሕይወት መኖር ይፈልጋል። በቃ ጌታ ሆይ ለውጠኝ ምናምን ይላል። ግን ለመለወጥ ምንድን ነው ማድረግ የሚገባ እነ ነገሮች ጥቂት ደቂቃ አገልግዬ ዛሬ የጸሎ ጊዜ ያደርጋለሁ። አይ ቲንክ በጣም ብዙ ጊዜ የመልእክት ጊዜ ያሳልፍ ያለሁ። ዛሬ ደግሞ ትምህርት ከመጣት ትቀበላላችሁ። ይሰማል አይደል? አጠገባቸው ያለ ይሰማሉ። ይበሉት ዚህ ስለሚጠቅም በሉት። እስኪ ትሰማለህ በሉት። እስኪ አዎ፣ ጌታ ይባረክ። አንዳንድ ጉዳይ አስፈላጊ ነው። የትንቢት አገልግሎት አስፈላጊ ነው። መልእክቶች ሲኖሩ መናገር አስፈላጊ ነው። ግን አንዱ ደግሞ እንደ እግዚአብሔር ቃል እውነት ትምህርትም አስፈላጊ ነው። ዛሬ ልቤ ላይ የሞላው ትምህርት ነው። ኢየሱስ ጌታ ነው። እስኪ መለወጥ የምትፈልጉ አዎ፣ ለራሳችሁ አጨምጭም እውነተኛ ለውጥ ስለፈለጋችሁ በጣም በጣም በዚህ ምድር አንዱ ያለው ችግር ምንድነው ካላችሁኝ፣ በጣም ብዙ ሰው ለውጥ ይፈልጋል፣ መለወጥ አይፈልግም። ለውጥ ይፈልጋል። ለውጥ ማለት ምን ማለት ነው? በጣም ብዙ ሰው በቃ የሆነ የሆነ በአገልግሎት ማን ኦፍ ጋድ መሆን ይፈልጋል። አንዳንድ ሰው በጣም የሚገርም ቢዝነስማን ትሪሊየንስ ምናምን ቢጠራ ደስ ይሏል። አንዳንድ ሰው በቃ እዚህ ከተማ ላይ ሁለት መቶ ሶስት መቶ ያስባል ቁጭ ብሎ ምናምን። በጣም ብዙ ሰው የሚያስባቸው ጉዳዮች አሉ፣ ግን የሚያስባቸውን ጉዳዮች ወይም የሚፈልጋቸውን ጉዳዮች ለመሆን መጀመሪያ መስራት ያለበት ማለት ነው ራሱ ላይ ነው፣ ራሱ ላይ ነው። አጠገባቸው ያለው ሰው ከውጭ አይጀመርም። በሉት እስቲ፣ አንድ ሰው ሲናገር እንደዚህ አለ፣ እንደው ካላሳሳተኝ ማለት ነው፣ ልጅ ሆኜ አለ ዓለምን መቀየር አስብ ነበር አለ፣ ዓለምን ዓለምን ሁሉ የሚለውጥ ሰው መሆን እና ልክ ሳድግ አይደለም አልኩና ሰፈሬ መቀየር አሰብኩኛል። ልክ ሳሬ ሲገባኝ ራሴ መቀየር አሰብኩዋለሁ። እና አንዳንድ ጉዳይ ላይ ወዳጆቼ መጀመር ካለባችሁ ካልጀመራችሁ መጀመር በሌለባችሁ ጊዜ መጀመር ያለባችሁ ትጀምራላችሁ። ይሰማላል አይደል? መጀመሪያ ምንድን ነው መስራት ያለብኝ? በህይወታችሁ ፍሬያማ በህይወታችሁ ተጽእኖ ሰው በህይወታችሁ አሸናፊ መሆን የምትፈልጉ ሰዎች ምንድን ነው መስራት ያለብኝ? በዚህ ምድር ስንሆን ምንድን ነው የሚጠበቅብን? ስለዚህ ምንድን ነው በህይወት የተጽእኖ መፍጠር አሸናፊ መሆን የድል ሰው መሆን እፈልጋለሁ። አዎ፣ በነገራችን ላይ በዚህ ምድር ድሃ መሆን ይፈልጋል። ስለዚህ እስቲ ሲጂው ካፊ አርግን አይታወቅም። እስቲ ያልተሳካለታ ሰው መሆን የሚፈልግ እኔ በህይወቴ በቃ የምን ስኬት የታባቱ ሚል በጣም ብዙ ሰው ስኬትን ይፈልጋል፣ ግን ብዙ ሰው ስኬታማ አይሆንም። ለምንድነው ብዙ ሰው ስኬታማ ማይሆነው ሲባል ስኬታማነት የሚጠይቃቸውን ማንነቶችና የህይወት ስርዓቶች ለመቀበል አለመፈልግ። በጣም በጣም ብዙ ሰው ስኬታማ ለመሆን ወይ አቋራጩን ወይ ደግሞ መመኘትን ነው ይመርጠው እንጂ በመር ወይንም በፕሪንሲፕል ደረጃ ስኬታማ ለመሆን ህይወቱ ላይ ሲሰራ ይታይ ወዳጁዋ ነው ስለሞዳጁ እነ ኢየሱስ ጌታ ነው። እውነት ደግሞ ምን ያወጣቸዋል? አቤት አቤት! አረነ ታያችሁ። ብዙ የተስፋ ቃል ከምነግራችሁ የተስፋ ቃላቻችሁን እንድታደርጋችሁ አሁናዊ የእናንተ የምታደርጉበትን መንገድ ባስተምራችሁ መልካም። ስለዚህ ዛሬ ሞልቶኛል። በደንብ አርጋችሁ ሰሙኛለህ። ስለዚህ በህይወታችሁ ፍሬያማ እንድትሆኑ በህይወታችሁ ስኬታማ እንድትሆኑ እንዴት ነው? እንዴት እንዴት ብንሆን ነው ምንሳክ ሚሳካለን? እንዴት ብንሆን ነው ፍሬያማ ምን ሆነው? እንዴት ብንሆን ነው በህይወታችን አሸናፊ ምን ሆነው? በጣም አሸናፊ መሆን እንፈልጋለን፣ በጣም በህይወታችን ፍሬያማ መሆን እንፈልጋለን። በህይወታችን የሆነ ነገር መያዝ እንፈልጋለን። እና እሱን መሆን ግን እንዴት ነው የሚችለው? እሱን ነው ዛሬ ማስተምረው። እንዴት ነው መሆን የምትችሉት? አንድ አንድ ኳስ ተጫዋች ነበር አሉ። ስሙን ልጥረው ሃሪኬን ይባላል። እና የሰለጠነው በፈርጉሰን ስር ነው። ፈርጉሰን ደግሞ በዓለማችን ላይ ከነበሩ እኔ ያው ብዙ ኳስ ካየው ቆይቻለሁ ግን የድሮቹን አውቃለሁ። ፈርጉሰን በዘመናቸው ከነበሩ ስኬታማ የሆኑ አሰልጣኞች መካከል ናቸው። እና በጣም ፈርጉሰንን አይወዳቸውም፣ ይቃወማቸዋል፣ ይጠላቸዋል። እና በጣም በሚገርም ሁኔታ ፈርጉሰንን ቆመ እንደዚህ ያላቸው በጣም ጨካኝ ናቸው፣ ግን ስኬታማ ናቸው። ስኬታማ እንዲሆን የረዳቸው ጨካኝ መሆናቸው ነው አለ። እና እሳቸው ተጠየቁ። አዎ አሪኬ በጣም ጥሩ ጥሩ ተጫዋች ነው፣ በጣም የሚገርም ጥሩ እንትን ነው፣ ግን ጥሩ አሰልጣኝ መሆን አልቻለም አሉት። እና አሰልጣኝ መሆን ያልቻለው ተጽዕኖ ለመፍጠር የሆነ ነገር ስለሚፈጥር ነው አሉና ተናገሩ። ስሙኝ የመጀመሪያ፣ በሕይወታችሁ አሸናፊ እንድትሆኑ መጨከን ባለባችሁ ጉዳዮች ላይ መጨከን አለባችሁ። አጠገባችኋለሁ። ይሰማል በሉት። ስኬት በሉት እስኪ፣ በምኞት አይመጣም በሉት። ስኬት በሉት እስኪ፣ በድግግም ቃል አይመጣም በሉት። ስኬት በሉት እስኪ፣ በመርህና በሉት እስኪ፣ በብዙ መሰጠት በሉት፣ በመጨከን ውስጥ ይመጣል በሉት። ይሰማል አይደል? አንዱ አንድ ሰው በሕይወቱ ፍሬያማ እና ስኬታማን ሊሆን ምን ማድረግ አለበት? መጨከን ባለበት ልክና መጨከን ባለበት ሁኔታውስ መጨከን አለበት። ደስ ይለኛል እኮ ቀላል ቢሆን ይወት አይደል፣ ሲምፕል ቢሆን ብድግ እያደረግን ጉርስ ፕሬዝ ዘ ሎርድ ቢሆን መልካም ነው። ግን ሕይወት ከራሱ ምንድነው የሚፈልገው ሲባል ጭካኔ ይፈልጋል፣ መወሰን ይፈልጋል፣ መቁረጥ ለምትፈልጉት ለዛ ነገር መሰጠት። በምን ጉዳይ ይጨክን? ወይስ ምን እናድርግ? ጥቂት ነገር ከእግዚአብሔር ቃል ላስተምር። ፊልጵስዩስ 4፡8 በምናስበው ነገር ላይ ለፍሬያማነት እና ለድል የሆነውን ነገር እናስብ። አጠገባቸው የምታስበው ነገር ላይ በሉት ጨክን በሉት። በደንብ አድርጋችሁ ስሙኝ ሰው የሚያስበው ሀሳብ ውጤት ነው። ሌሊት ያስቡታል አለና ቀን ምን ይሉታል? አቤት ይፈጽሙታል። የሌሊቶቻቹ የሀሳብ ውጤት የቀኖቻቹ የህይወት ስርዓቶች ናቸው። ሀሳብ ለዚህ ነው መጽሐፍ ሲናገር እንደዛ የሚለው አይደል? ለምሳሌ እኔ ልብህን ጠብቅ፣ የህይወት መውጫ ከሷን አየህ፣ ልብ ጋር ህይወታል እንዴት? ልብ የሚለው ይሄ ደም ቅዳና ደም መልስ አይደለም ይለው አይደለም ልብ የሚለው ሀሳብ አይምሮ ውስጥ ያለ ሀሳብ እሱ የህይወት ስርዓት የህይወት ስርዓት ምንድን ነው ይለዋል መውጫ እና ምን እንጠብቅ ምንድን ነው የመጀመሪያ አንድ ሰው በህይወቱ ስኬታማ እንዲሆን ማድረግ ያለበት አንደኛ የሚያስበውን ይምረጥ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ምን አስቡ? እነዚህን አስቡ። እና ለውጥ የሚጀምረው የምናስበውን በመምረጥ ነው። ገባችኋል? ሰው የህይወት የምርጫ ውጤት ነው በሉት በነገራችን ላይ ስሙኝ። በዚህ ምድር በዚህ ምድር ሳይመርጥ ወይም ሳይወስን የሚኖር ሰው የለም። ባለፈው አስተምር ያለው ስለ ውሳኔ ምንም አለ መሰላችሁ? የምትነሱበትን ሰዓት ስትወስኑ የምሰሯቸውን ስራዎች ትወስናላችሁ። በነገራችን ላይ ጠዋት አልነሳም ብዬ መወሰኔ ራሱ እሱ ራሱ ምንድን ነው ውሳኔ ነው። የእሱ ውሳኔ ውጤት የቀኑን ሙሉ ውሎዬን ይወስኗል። አይመስልማ? ከአልጋዬ መነሳቴ የቀን ሙሉ የውሳኔ ውጤት ነው። አለመወሰን በራሱ ራሱን የቻለ ምንድን ነው? ባለፈው አስተምሮ አልወስንም ብትል ራሱ ከይቅርታ ጋር አንዳንድ እህቶች እቶች እኮ በአንዳንድ ጉዳይ መወሰን ባለባቸው ባለባችሁ ጊዜ አልወሰናችሁ በመጣ ጊዜ አይ ትሪሊየን ምናም ሲል ያልፋል። እሱ ያለመወሰን ውሳኔ ራሱ ራሱ ህይወት ላይ የሚያመጣ ውሳኔ አለ በዚህ ምድር። በደንብ አድርጋችሁ ስሙኝ፣ የምርጫ ጉዳይ የህይወት ስርዓቶቻችን እንዴት አድርገው ነገ ጋር እንደሚደርሱ የሚያሳየ ነው። ስለዚህ አንድ አማኝ በህይወቱ ለውጥ የሚፈለግ ከሆነ ምኑ ጋር ይጀምር? ሀሳቡ ጋር። ምን ያስብ? ጽድቅ ያለበትን ያስብ። ምን ያስብ? ንጹህ የሆነው ንጹህ ማለት እርኩሰት የሌለበትን ነግሮ ያስብ። ኦኬ እንዴት አድርጌ ነው የሆነ ነገር ማድረገው ብሎስ ካሰበ እሱን ነው የሚወልደው እና ንጽህናን ያስብ ከሆነስ የሚሆኑ ምኑ ነው ንጽህናው ነው። ቀጥሎስ ፍቅር ያለበትን ፍቅር ያለበት የህይወት ራ ጌታ ያከብረዋል። ጌታ ያለበት ፍቅር ማለት እግዚአብሔር ያለበትም ፍቅር ያለበት ሰው ከመበደል ሰውን ከምናምን ከማድረግ አንፃር አያስብ። በደምብ አደረጋችሁ፣ ፍቅር ያለበት እንዲያስብ ለምን ነው ፍቅር ያለበት የሚያስቡ? እንደው እያንዳንዱ ባስተምረው ከባድ ስለሆነ ነው። ፍቅር በሌለበት የምንሄድባቸው ውጤቶች የሚያመጡት ነገዎቻችን ላይ የሆኑ እርግማኖች ስለሆኑ ይሰማል አይደል? ፍቅር በሌለበት ይሳካልሃል፣ ፍቅር በሌለበት ድል ልታደረግ ትችላለህ፣ ፍቅር በሌለበት ስኬታማ ልትሆን ትችላለህ። ግን ስኬትህ ሊጸና አይችልም። ምክንያቱም ደግሞ አንድ ሌላ ምራ አለ። ሰው የዘራውን ያንኑ ምን ይላል ያጭዳል አይ አመፀን ዘርተ ጽድቅን ምን አትልም አታጭድም ክፋትን ዘርተ ምን አታጭድም በረከትን አታጭድም የሆነ ሰሞን የሆነ ስኬት ያገኛል እንጂ ለዘላለም የሆነ ፍሬያማነት አያገኝም እና በምታስበው ሀሳብ ውስጥ ምን ይኑራው ፍቅር ደካማ እንዲያደርግ አይደለም ፍቅር በእውነት እንዲያኖርህ ማለት ፍቅር ያለበትን አስብ ቀጥሎስ መልካም ወሬ ያለበት መልካም ነገር ያለበትን አስብ ለውጥ የምትፈልጉ ከሆነ በዚህ ያላችሁ ከምን ጀምሩ አቤት ጮክ በሉና ከሐሳብ ወጣቶች፣ ከምን ከሐሳብ ጌታ ሆይ መውደቅ አልፈልግም። አይደለም ማሰብ ያለ ወይኔ ወይኔ አይደለም፣ እሱ ተዉት እና ጽድቅ ጌታ ሆይ እንዴት ነው ማስደስት መዘሞት የለብኝም አይደለም። ማሰብ ያለብህ እንዴት ነው ማስደስት፣ እንዴት ነው መሆንልህ። የምትሆኑለትን ስታስቡ ከምትሆኗቸው ታመልጣላችሁ። ገጥሟቸው አያቀም። አንዳንድ ኮምፒውተር ደስ ይለኛል የሆነ ነገር እየነካካችሁት ቢዚ ሲሆን ደግማችሁ ስናኩት ቢዚ ነኝ ይላችኋል። አይመልስም፣ ቆይቶ ነው የሚመለስም። አሁን ይኸውላችሁ በጌታ አንዳንዶቻችሁ ለጌታ ነገር እንዲህ እስክትሞቱ ቢዚ ይሁን። አይኑሯችሁ ቢዚ ይሁን። ሪስፖንድ አድርገው ቢዚ አይኑሮውም በነገራችን ላይ በደንብ አድርጋችሁ ስሙ። ረጅም ጊዜ አላችሁ። በጣም ብዙ አገልጋይ አንዱ አንዱ ችግር ያገልጋይ በህይወት ለህይወት መውደቁ ችግር ምንድን ነው ካላችሁ፣ ጊዜ መኖሩ። በጣም ከፍተኛ የሆነ ጊዜ አለ። ጊዜ አይኖራችሁ። ቢዚ ሁኑ። ጸልይ፣ አንብብ፣ ስራ፣ አገልግል፣ ሩጥ፣ ምናም ቢዚ ሁኑ። አጠገባችሁ ቢዚ ሁኑ በሉት፣ ቢዚ ሁኑ። ሪስፖንድ አታደርግም። ለአመጽ ለርኩሰት ምክንያት ቢዚ ና ጊዜ ራሱ የለም። ዛሬ የሆኑ ሰዎች ለአጤት ጊዜ ነው የማይኖራቸው። አሜናት ጊዜ አር ቢዚ ነኝ ለዚህ ጉዳይ አሜን አትልም ወይ? በጣም በሰራቸው ብዙ ጉዳዮች አሉ። ገና ልሰራቸው የሚገባ ብዙ ጉዳዮች አሉ። አረጩና በደብ አሜን በላይ ጊዜ ጊዜ፣ ሰዎች ሀሳባችሁ ቢዚ ይሁን። ሰዎች ለውጥ የሚጀምረው ከምታስቡት ነገር ነው። አንዳንድ ሰው ፋንታሲ ነው የሚያስበው። ፋንታሲ ህይወት አይደለም። ጽድቅ ያለበት ፍቅር ያለበት መልካም ነገር ያለበትን ፍቅር ያለበትን ነገር ምን በሉ ለውጥ የሚጀምረው ከማሰብ ነው። ሁለተኛስ የምታዩትን ነገር ምረጡት። ምን ላይ እንጫክር? የምታዩት ነገር ላይ ማቴዎስ 6:22 የሰውነት መብራት የሰውነት መብራት አይን ናት። የሰውነት መብራት አይን ናት። አይንህን እንግዲህ ጤናማ ብትሆን ናሆሰብሩ ናል አያችሁ፣ አሁን የሰውነት ብሩነት የመጣው ከምንድነው አለ? ከአይን ጤናማነት ነው። ምንድን ነው ትኩረትንና አይንህን ልብህን ሰርቆ ያለ በደምብ አድርጋችሁ ስሙኝ እ ወደን ጠላለም። አንዳንድ ሰዎች በጣም እግር ኳስ ተጫዋች ወደው አይታቸው ጠቅም ፀጉራቸው እራሱ ገና ሳይሆን ይሄ የእንትና የእንትና ደጋፊ ነው ምናምን ያስታውቃል። አይ ያዩትን ነገር ነው እዚህ ጋር ያስቀምጡት ማለት። አሁን የሆነ ማኑፍ ጋር መታይ ቆሎ የሆነ የእግዚአብሔር ሰው እሱ መንፈሳዊ ፊተኛ ነኝ መንፈሳዊ መንፈሳዊ ሰውዬ እነኚህ ሁሉ በዙሪያችን እንደደመና ካሉ ለከተማ እነኚህ አይተን ነው ወደ ኢየሱስ ይመጣ ነው አብርሃም እንትና እንትና እንትና ብለን አይተን እና የምናያቸው እነሱ ነገሮች እኛ ህይወት ላይ ተጽዕኖ አላቸው። እምን ሆነው ነገር የሚወሰነው የምናያቸው ሰዎች ላይ ነው። ምን ማረው አካሄዳችን፣ አኗኗራችን፣ አወጣጣችን፣ አገባባችን ብርሃን ስታየው ይገባል። ለዚህ ነው መጽሐፍ ሲናገር ከምታዩት እና ከምትሰሙት ምን በሉ። እኔ እንደው ከፋፍዬ ነው ምለው፣ መጽሐፉ አላለውም። ለወንዶች ከምታዩት ለሴቶች ከምትሰሙት ብያለሁ። እሱን እያልኳቸው ምን ማለት ትኩረታችንን ሁሉ ቀልባችንን ሁሉ የሚማርከው እሱ ጋር ስላለ፣ በአይኔ ገባ ህይወት ይገዛል። በአይኔ ገባ የህይወት ስርዓት ይቆጣጠራል። በአይኔ ገባ አነጋገር እኮ ይቀየራል። የአንዳንድ ሰዎች እኮ ቁጭ የሆነ ሰው ይይንም ያንን እግዚአብሔር ሰው አጠቃሽ ምንም አይደለም፣ በሉት ሰው ኳስ ተጫዋች ይመስል ይለን። አንድ እግዚአብሔር ሰው መስል ምን ችግር አለው? ራስን እስክትሆን ድረስ የሆነ ያለ ብትመስል ምንም ይሄ ነውር አይደለም። ግን ጥያቄው መስላት እንታዩት ምንድን ነው? እኔ ኧረ ማንንም አልመስሉም እኔ ራሴ ነኝ። እግዚአብሔር እስቲ የሆነ ሰው የለም እስቲ ያየናቸው ሰዎች እኛ ላይ ተጽዕኖ አላቸው እንዴ እኔ አሁን የሆነ ሰው አይታይም እዚህ ጋር ስትመሰክር የሆነ በሽተኛ ተፈወሰ ምናምን ተብሎ ቢያንስ ወይ እጄ ይመስላል ሳላውቀው ወይ የሆነ ነገር አታውቀውም እኮ ቲቪ፣ ልጆቿ በጣም ነው የምወደው ከጋር ነው እንትን የምትሉ ካላችሁ እናንተ ደስ ይለኛ፣ ህይወቱ ደስ ይለኛ፣ ኑሮ ደስ ይለኛ፣ ምኑ ደስ ይለኛ። እና በመስሎ ውስጥ ምስክርነኝ፣ በመስሎ ውስጥ እኔ ስህተት ተባላ ከነስህተቱ ብደግሞ ከነስህተቱ ብደግሞ እግዚአብሔር እኮ በልዩነት የሰራባቸው ሰዎች ናቸው። እንይ የምናየው እሱ መንገድ ነው። ምን ሆነው የምናያቸውን ሰዎች ሲያሳጡን የምንሆናቸውን ነገሮች ነው የሚያሳጡን። የምናያቸው መንፈሳዊ ተጽዕኖ የፈጠሩ ሰዎችን ሁሉ ቀለም የመቀባት አስተኛ የለም አይደለም አልኩ፣ ቀለም የመቀባት የማበላሸት፣ የማጠልሸት ስራል። እና እንዳናይ የምንመለከተው እንደርስበታል የምንለው ሰው እንዳይኖር ሰማይ እያየን ብቻ እንድንኖር የፈረጆቹን ሊያደርጉን ማለት ነው። አስራ ሁለት ሊሰበስቡ በአንድ ሺህ ሰው በሚዛ አዳራሽ ውስጥ እንደዛ ሊያደርጉ ነው የሚሰሩት። ምናያቸዋሉ አያቸዋሉ። ልንመስላቸው የተገቡ ምሳሌ የሆኑን አሉ። ጩና ሜ በለኛ ጌታን ገልጠው ያለፉ ክርስቶስ የታየባቸው ጌታን መውለድ የህይወ ስርዓታቸው የሆነ ረ ጩና በረባ ሜ በለኝ መሪ የሌለው አባት የሌለው የሚመለከተው የሌለው እንድንሆን ትምህርቶችን እንደ እግዚአብሔር ቃል እንቃኛለን። ግን ማየት ያለብን እናያለን። ያለን ምን እያልኳችሁ ነው? የምናየው እርሱ የምንሆነውን ነገር ይወስናል። አላ አይን ምንድን ናት? ማብራት ናት፣ ብርሃን ናት። የምናስጠጋውና የምናመጣውን ነገር ምን ላይ በምንድን ነው? በምናየው። ቁጭ ብለ ትችት ምታይ ከሆነ ካፈም የሚወጣው ትችት። ቁጭ ብለ ቁጭ ብለ ነገር ነገር ምታይ ከሆነ ነገር ነው የሚወጣው። ቁጭ ብለ ስለኳስ ምትሰማ ከሆነ ካፈም ኳስ ነው የሚወጣው

ያ የእግዚአብሔር ሰዎች ውጪው ላይ ተነብዩ ሲያገለግሉ እይ አጋነ ሲያሶቱ እይ እግዚአብሔር እንደዚህ ብሎኝ እያቸው፣ መንገዳቸውን ተከተሉ። በጣም ቀላሉ መንገድ ስሙኛ። መሆን ያለባችሁ የምትሆኑት በምትከተሏቸው ሰዎች ናቸው። ምክንያቱም እነሱ የመጣቸው እንቅፋት እናንተን አይመታም። ያቀለላቸው የምታዩት ፍጥነቶቻችሁን ሩጫዎቻችሁን ይገታሉ። እና የት ነው የምትለው? ማንን ነው የምታየው? ከማን ጋር ነው የምትውለው? ከማን ጋር ነው ስትሰማ የምትውለው? ስታየው የምትውለው የምታየው ነገር ጋር የምትኖረው ነገር ይወሰናል። ስለዚህ ለውጥ የምትፈልግ ከሆነ ከምን ጀምር? ከምታየው፣ ከምታየው፣ ከምታየው ጀምር። ሶስተኛ ከምላስ ጀምር፣ ከምትናገሩ ኤፌሶን አምስት አራት ሰው የንግግሩ የህይወት ስርዓት በሱ ውስጥ ሊገለጥ ስለዚህ የምንናገረው ነገር ምንድነው መናገር ያለብኝ? ምንድነው መናገር የሌለብኝ? ለውጥ ለመጀመር የመጀመሪያው እራሱ ኮሚኒኬሽን ነው፣ ተግባቡ። ቢዝነስ ማን መሆን ፈልገህ ምናምን ብሎ ይሆናል። እንደ ምንድነው መናገር የሌለብኝ? ምንድነው መናገር ያለብኝ? በህይወትስ ምንድነው መናገር ያለብኝ? ምንድነው መናገር የሌለብኝ? የሚያሳፍር ነገርም የሚያሳፍር ነገር የስንፍና ንግግርም የስንፍና ማለት የሚያሳፍር ነገር ማለት አንዳንድ ሰው በቃ ማለት ብዙ ሰዎች ፊት ልትናገሩ የማይገባውን ነገር ለምን ምትላለ? አሁን ብለህዋል ስትባል አረ እኔ አላልኩህም የምትለው ነገር ለምን ምታወሩ? የሚያሳፍር ማለት ሰው ከሆነ ሰው ጋር ታወራው አለ፣ ግን ሰው መጥቶ ይሄን ብለው አሲ አረ እኔ አረ በስመ አብ። መጀመሪያ የምታፍርበት ከሆነ መጀመሪያ ለምትናገራል? መጀመሪያውኑ ይህንን በሰዎች ሁሉ ፊት ስናገረው በሰዎች ሁሉ ፊት ይሄን ብላሃል ይስባል አዎ የሚለው ነው ብዬ ማላምንበትን ለምናገረው በኮንፊደንስ ነው ትክክል ብዬ ማለት ነው የሚያሳፍር ማለት በሆነ ሰው ጉዳይ ልትናገረው ትችላለ በሁሉ ሰዎች ፊት ግን ማትናገረው ሁለተኛ ምንድነው የሚለው የስንፍና ንግግር የስንፍና ንግግር ምን ማለት ነው የድካም የውድቀት የመሸነፍ፣ አበቃልኝ፣ አለቀልኝ፣ በቃ የለም። ይሄ አይነት ንግግር አንዳንድ ሰው አለ፣ በቃ አልቆልኛል የሚወድው ብሎ ኔጋቲቭ የሚጀምር ያለው ሰው በኢየሱስም ተመታል በሉት። አብሮ ጨለማ ሁኔታው ጨለማ ያወራል። ነገሩ እኔ ራሱ ከዛ ይነግሩኝና ኦ ገባ ራሱ የሚቀጥለው ሲነግሩኝ ገባ። ኦ ራሱ ምን ይሰራል? ኧረ ምን አገባ? ዝም ብላ ትኖርም እንዴ? ዝም ብለህ ኑር። ሲሮጥ አንድ ላይ ትሮጣለህ። ብዙም ይሮጥ ስለሚኖር አብረህ ተጨነቅ። ምንድነው የምታረገው? አብረህ ተወጥረ፣ ምንድነው የምታረገው? ምንድነው ምን ትሰራለህ? በቃ ተወው እና ኑር። እኔ የመጣ ቀን በዚህ በኩል ከሮጡ የሆነ ነገር መጥቶ ተከተል የሆነ ጭንቀት የሆነ ክፉ የሆነ መጥፎ የሆነ ኔጋቲቭ ብቻ የሚታየው አጉረምርም በቃ አትሰማም አንድ ጸሎት ቀስፎ እንዳይመልስ አለው ብሎ አይጀመርም እና ከምስጋና ጀምር ተው እናውጣና ጌታን እየባረቀ አባታ እና ምናምን ብለን ጀምር። ስትናገር ጌታ ይመስገን፣ እኔ ጋር በቃ ይሳካልኛል። አሜን፣ በደምብ አሜን በለኛ። አንዳንድ ሰው ለምንድን ነው መከራ የማይናገሩ እና መከራውንም ነግረን ይሆናል። አንዳንድ ምን ምን ይሰራል ዝም። መከራው ኢየሱስ ጌታ ነው። ለጻድቁ መልካም ይሆንለታል። አሜን። ስለ ጭንቅ እንድናወራ አይጠበቅብንም ሰባኪ እና ስለ መልካም ነገ፣ መልካም ይሆናል። ነገ ላይ እግዚአብሔር ጣልቃ ይገባል። እግዚአብሔር ከኛ ጋር አለ። አረሚያ ምን ሰው ጮበረ። አሜን ይበለኛ

አፋችን የሚወጣው የድል ቃል የምስጋና ቃል ነው። ለማንም ሊጫልም ይችላል፣ ለማንም ሊበላሽ ይችላል። ለኔ ግን ሰማ ያቀናልኛል፣ ለአንቺ ግን ሰማ ያቀናልሻል፣ ለአንተ ግን ሰማ ያቀናልሃል። የእግዚአብሔር ፌቨር ካንተ ጋር ይሆናል። በንጉርጉሯት ጀምሮ ችግር አለ መፍትሄ ይፈልግ የሆነ ጥፋት አለ በቃ እግዚአብሔር በዚህ ውስጥ የሆነ ነገር ያደርጋል። በቃ ተዘግቷል። አዎ በቃ

ይሄ በለቀምየሚላ ለም የሚእና ሻባታና ማጋጃ ይታየኛል። ፍሬያማነት ይታየኛል። ስኬት ይታየኛል። አዳጋ አ ምንድን ነው? ለምኔ አይታየኝም። ማጃላ ሌላ ይታየኛል። ሌላ ይታየኛል። የሚበልጥ ይታየኛል። የሚሻል ይታየኛል። የሚገዛ ይታየኛል። መልካም ይታየኛል። አርቆስ 4:24 መስማት የማይገባንን መስማት ማቆም፣ መስማት የሚገባንን ነገር ደግሞ መርጦ መስማት። አላቸውም ምን እንደምትሰሙ ተጠበቁ፣ በምትስፈሩበት መስፈሪያ ይሰፈርባቸዋል። በቃ እስኪ ከምትሰማ ተጠበቅ በሉት። እስኪ ከምትሰማ ተጠበቅ እንትና ሲል ግሴ ወራ እንጂ ኢየሱስ ጌታ ዛሬ ሳነብ የገባኝ ይበል እንጂ፣ እንትና ምን ይሰራል? የምሰማው ነገር ሕይወቴን ይቆጣጠራል። አንዳንዶቻችሁ እኮ ምንም ነገር ሳይደርስባችሁ እኮ ነው የምትጨነቁት፣ በምትሰሙት ገና ሳይመጣ። አራሲ መጣ ተጋፈጦ አለ። ዝም ብለ ኑር፣ ገና ይመጣል ብለት ሞታል እንዴ? ግፊት ስኳር ምናምን ይዛል። አንዳንዶቹ ገና ለሌለ ነገር ብሎ ራስ ምታት እዚህ ጋር እያመመኝ ነው ይላል። እኔንም አታስቸግረኝ ያም ደግሞ ገና ሌላ መንፈስ ድሮ ከምስራቅ እንት የዘር ማንዘር አሁን እኮ የዩቱብ መንፈስ የቲክቶክ መንፈስ ምናምን ልኒል ሆነ እኮ አስጨንቀዋል፣ ነው ይላል። በቲክቶክ ምናምን ነው ወጣ የምትሰማው ነገር ማይጠቀም ከሆነ መንበለው በለው አቁሞ የምትሰማው መንበል አልተሰማኝም፣ አልተሰማኝም። ከመጨረሻ ደግሞ ማድረግ የሚገባ አንወቅ። ምንድነው ማድረግ ያለብኝ? ምንድነው ማድረግ የሌለብኝ? ዮሐንስ 13:17 ይህንን ብታውቁ ብታደርጉትም ብፁሃን ናችሁ። አይቹ አሁን በሚያደርጉት ነገር ነው ብፁናን ይነገራል። ምን ብትሉት መጀመሪያ ብታውቁ፣ ከዛስ ብታደርጉትም ሌላ ሀሳብ ነው ያለው። ግን የመጀመሪያው ነገር ምንድን ነው? አንድ ሰው ለውጥ የሚፈለግ ከሆነ የሚያደርገውን ከማወቅ ነው መጀመሪያው። ምንድን ነው ማድረግ ያለብኝ? ሰክሰስፉል ለመሆን ብዙ አቋራጭ አሉ። ግን ምንድን ነው ማድረግ ያለብኝ? ትክክለኛ በመርህ በፕሪንሲፕል ተመሪ እግረ መንገድ አቋራጭ መንገድ እንዳትጠቀሙ፣ ማረግ ያለባችሁን ነገር እያወቃችሁ አድርጉ። ግን ምን አትጠቀሙ? አቋራጭ የሆነ መንገድ ሰው እትፍ ብሎ ያው ነው ብሎ እዛ ጋር ይደርሳል። ኧረ አይደለም፣ በዚህኛው በኩል እንትን አለ፣ ኮንታ አለ፣ እዛ ትገባላችሁ።

ማጭደው የእሱን አይነት ነው። እና የማደርገውን ማላቅ ከሆነ የማደርገው እርሱ ነገ ላይ በቅሎ ይጠብቀኛል። በጣም ከሚያሳዝነው ነገር መካከል ዘር ከባህሪው በይዛው ቀን አለመብቀሉ። የዘራው ቀን የታባት ደረሰ አትልም። እረስተው በአራተኛ ወር ጌታ የለም ትላል። አራት የትላንትና ነው ይላል። የዛሬ አራት ወር እኮ የለም አደለም የዛሬ ባለፈው እንትና ጋር ያረግከው አንዳንድ ሰዎች ቤት ውስጥ የገቡ ብዙ ነገሮች ያለ ምክንያት አልገቡም። እውነታውን ነገር፣ ጌታ ምስክሬ ነው። ኢቨን ኢፍ አጋንንታዊ አሰራር እንኳን ሰው ሕይወት ውስጥ ዝም ብሎ አይገባም። ምክንያት ይፈልጋል። ወይ አባትየው፣ ወይ አያትየው፣ ወይ ዘሩ ላይ የሆነ ነገር ጠብቆ ነው የሚመጣው። አንተ ጨዋ ነው እሺ፣ ምርን ጠብቆ የሆነ ነገር አድርጎ ነው የሚገባው። በጣም ብዙ ሰዎች ህይወቱ ውስጥም የሚፈጠሩ ነገሮች ድንገተኞች አይደሉም። አንዳንድ ሰው አቦርት የሆነ ነገር የሆነ ነገር ከዛስ ህይወቱ ላይ የሆነ ነገር ይመጣል። የምንሄድባቸው መንገዶች የሚያመጧቸው መከራዎች አሉ። ኦስ እያንዳንዱ ጥፋት፣ እያንዳንዱ መከራ፣ እያንዳንዱ ስቃይ የሚደስ እኔ ጌታ እንደዚህ ቢሉ ጌታ ያሳዘንኩን ነገር ሁሉ እኔ ጋር ጨረሰው አይቀርም። እናነለምን በቃ በኔ ዘመን ካሉን ችግር የለውም። የምንጠጣው ነው የምንወስደው፣ ወታቸን ላይ የሚመጣ ነው። የምኖሯቸው ኑሮዎች ሁሉ ነገ አላቸው። እያንዳንዱ ድካማቸው እያንዳንዱ ጥፋታቸሁእእንዱ እያንዳንዱ ነገር ምናለው ነገ የሚባል ነገር አለ። እና ጠጣ ውሰደው፣ ኢየሱስ ጌታ ነው፣ ውሰደው፣ ምንም አይሆንም። የሚያመጣውን መከራ የሚያመጣውን ቻሌንጅ መቀበል፣ የዘር አይነት ስለ አጠቃላይ። ዛሬ ምን እያስተማርኩ ነው? ለውጥ ትፈልጋላችሁ? እነኚህን አምስት ነገሮች ጨክኑባችሁ። እነኚህን አምስት ነገሮች ህይወታችሁ እንዲቀይር ኑሯችሁ እንዲቀይር ዘመናችሁ፣ ምልልሳችሁ እንዲቀየር እነኚህ ላይ ጨክኑ። ጌታ ይረዳችኋል። የምታስቡት ላይ የምታዩት ላይ የምትናገሩት ላይ፣ የምትሰሙት ላይ፣ የምታደርጉት ላይ መንበሉ